ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። የኬርኬዝን ጉዳይ እንመልከት። ሊቨርፑል ሊያስፈርመው የተቃረበው ተጫዋች ነው። በዚህ የውድድር አመት ጠንካራ ዝውሮችን እያደረገ ይገኛል። የኛው ተጫዋችም ይቀር የሚመስል ዝውር አይደለም። እንመልከተው። አሁ ልክ ነው። ሊቨርፑል በዚህ ሳምንት የሊቨርፑል ደጋፊዎች በትልቁ የሚጠብቁት የፍሎሪያን ቬትስ ዝውር ይፋ ሊሆን መቻልን ነው። አርብ እለት የሕክምና ምርመራውን ያደርጋል ሚል ሪፖርት ትላንት በትራንስፈር ወይም በዝውር ዘጋቢ ጋዜጠኞች በኩል እያየን ነበር። ስለዚህ እሱ ያበቃል። ግን በዛው ተመሳሳይ ሳምንት ወይ ከጥቂት ቀናት በኋላ ደግሞ የሚሎስ ኬርኬዝ ዝውውር ይፋ ሊሆን ይችላል። ምክንያቱም ይህንን ተጫዋች ለማስፈረም አሁን የቀረው ጉዳይ ተጫዋቹ ዝውውሩ ከተፈጸመ በኋላ በምን አይነት ፓኬጅ፣ በምን አይነት አከፋፈል ገንዘቡን እንክፈል የሚለው ጉዳይ ነው ከ40 እስከ 45 ሚሊዮን አንዳንዶች ከ50 ሚሊዮን ፓውንድ ድረስ ሊደርስ ይችላል፣ ይሄንን ሃንጋሪያዊ የግራ መስመር ተከላካይ ለማስፈረም ሊቨርፑል የሚያወጣው ገንዘብ ይላሉ። እንግዲህ በዚህኛው ሳምንት በሊቨርፑል የስፖርት ዳይሬክተር በሪቻርድ ሂውዝ ቦርንመዝ የስፖርት ዳይሬክተር ነበሩ ከዚህ በፊት ግን፣ እሳቸውን በተኳቸው በሳይመን ፍራንሲስ መካከል የሰመረ ድርድር ተደርጓል። ስለዚህ አሁን የስትራክቸር ጉዳይ ነበር እስካሁን ድረስ ያቆያቸው ግን ከዚህ በላይ ትልቁ የሚመስለኝ ነገር የአድሪያን ትሩፊያ የመዘዋወር ነው። ቅድም እንደጠቀስኩት ይህንን ፈረንሳይ ተጫዋች ቦርንመዝ አስፈርሟል። የግራ መስመር ተከላካይ ነው። በኬርኬዝ ቦታ የሚጫወት ተጫዋች ነው። በነገራችን ላይ ኬርኬዝ በጣም ጥሩ የውድድር ዘመን ከማሳለፉ የተነሳ ትልልቆቹ የአውሮፓ ክለቦች የእንግሊዞቹን ጨምሮ ማንቸስተር ዩናይትድ፣ ማንቸስተር ሲቲን ጨምሮ ሪያል ማድሪድም ሳይቀር በአማራጭነት ከተመለከታቸው ተጫዋቾች መካከል አንደኛው ነው ሲባል ቆይቷል። በኋላ መጀመሪያ ዘገባውን የሰማ ነው ምሳት አስታውሺ እንደሆነ ባለፈው ጃንዋሪ ነበር። ባለፈው ጥር ረጅም ጊዜ የተከታተሉት የሰሩበት እና አብዛኛውን የቤት ስራ አስቀድመው ያጠናቀቁበት አይነት ዝውውር ነው። የጊዜ ጉዳይ ብቻ እንደሆኑ የምታወቂያቸው አንዳንድ ዝውውሮች አሉ። ከባህሪያቸው ገና ዝውውሩ በሊቨርፑል በኩል ፍላጎት አለ የሚል ዘገባ መውጣት ከጀመረበት ጊዜ ጀምሮ አንዳንዶቹን የዝውውር አይነቶች እንደው ጥንካሬያቸውን ጌጅ ማድረግ ይቻላል። አሁን መጀመሪያ እንግዲህ ሲመጣ አንዲ ሮበርትሰን ይለቃል የሚል እቅድ የነበረ አይመስለኝም። አሁን አትሌቲኮ ማድሪድ ይህን ተጫዋች ይፈልገዋል ተባለ እንጂ መጀመሪያ ሲሚካስ ይለቃል ነበር ሲባል የነበረው እና ሮበርትሰንና ኬርኬዝ ለሊቨርፑል የመጀመሪያ ተመራጭ የግራ መስመር ተከላካይነት ለቦታ ይፎካከራሉ የሚል ግምት ነው የነበረው። ግን ሮበርትሰን የሚለቅ ከሆነ ሲሚካስ መቆየት አለበት፣ ወይም ሲሚካስም ሮበርትሰንም የሚለቁ ከሆነ እንደገና ሌላ ፉልባክ መጨመር አለባቸው። እንደዛ ነው የሚሆኑ ለአንድ ቦታ ሁለት ተጫዋች የግድ ስለሚያስፈልጋቸው ማለት ነው። ግን ይሄ ዝውውር ግን መጠናቀቁ አይቀርም። አስራ አራት ነጥብ አምስት ሚሊዮን ፓውንድ ከፍለው ነው እንግዲህ አድሪያን ትሩፌን ከሀይን ከፈረንሳዩ ክለብ የሚያመጡት። ያ ድንገት ኮ ቦርንመስ ተከላካይ መስመሩ በቃ ፈረሰ። ኬፓ ሊለቅ ነው፣ በዝውውሩን ቋሚ ማድረግ ይፈልጉ ነበር፣ ወደ አርስናል ይሄዳል። ኢሊያ ዛባኝ የሚባለውን ተጫዋች ፓሪስ ሳን ጀርማ ይፈልገዋል። ዲን ሀውሰን ወደ ሪያል ማድሪድ ሄዷል። አሁን ሚሎስ ኬርኬዝ ወደ ሊቨርፑል መሄዱ አይቀርም። አንቷን ሴሜኞ በቶተናም ይፈለጋል። በፊት ማንቸስተር ዩናይትድም ይፈልገዋል ሊባል ነበር። ስለዚህ ብዙ ቁልፍ ተጫዋቾቹን የሚያጣበት አደገኛ ክረምት ሳይሆን አይቀርም። እንደገና ወር በዘራሱ አዲስ ቡድኑን መልሶ የመገንባት ኃላፊነት አለበት። ና ሊቨርፑል በጊዜ በጣም በሚገርም ኤፊሽንሲ ነው ዝውሮቹን እያጠናቀቀ ያለው እና የቤት ስራው በጊዜ የሚጠናቀቅ ይመስላል። ቅድም ስለ ዝውር ስናያነሳ ምናልባት የሚለቁ ተጫዋቾች የሚኖሩ ከሆነ እነሱን ለመተካት እንደገና ወደ ገበያ መመለሱ ካልሆነ በስተቀር አብዛኛውን የቤት ስራ ከሞላ ጎደል አጠናቋል። የሮበርትሰን ቦታ ሁለቱ ፉልባኮች ባኮች ላይ ተጫዋች ይፈልግ ነበር። የሮበርትሰን መልቀቅ ሳይሆን ብቃቱ እየቀነሰ ስለመጣ እዚህ ቦታ ላይ አፕግሬድ ይፈልግ ነበር። የታወቀ ነው። ይሄ ሮበርትሰን በትሬንት አሌክዛንደር አርኖልድ በጣም የላቀ የጎል እድል ፈጣሪ ተጫዋች ነው በሚለው አድናቆት ምክንያት በቂ ምናልባት ክሬቲቪቲው በቂ ክብር ያልተሰጠው ተጫዋች ሊሆን ይችላል እንጂ ቁጥሮቹን ካየሻቸው ከሮበርትሰን በስምንት ማን፣ ሮበርትሰን ከትሬንት በስምንት ብቻ ያነሳ አሲስት ነው የነበረው አብሮ መጫወት ከጀመሩበት ጊዜ ጀምሮ። ትሬንት ልክ ነው ይገባዋል፣ ያድናቆትም። ግን ራሱ ጄሚ ካረገር እንደሚለው በቀኝ መስመር ተከላካይ ቦታ ላይ የሚጫወት ኬቨን ደብሮይነ ማለት ነው ይላል። ፓሶቹ በጣም አስደናቂ ስለሆኑ የጎል እድል ብዙ ስለሚፈጥር የእሱ ሬንጅ ኦፍ ፓሲንግም ግሩም ስለሆነ የተለያዩ አይነት ፓሶች ማቀበል ስለሚችል እንደዚህ። ነገር ግን ይሄኛውም ብዙ የጎል እድሎች የሚፈጥር ለሊቨርፑል መጫወት ከጀመረበት ጊዜ ጀምሮ ከአንድ እስከ አምስት ብዙ የመጨረሻ ኳሶች ከቀበሉ የፕሪምየር ሊግ ተጫዋቾች መካከል አንደኛው ነው። ምናልባት የሚገባውን ያህል አድናቆት አላገኘም ይሆናል፣ ግን መጨረሻ ላይ መቼስ መዛል አለ፣ የሚታይ መዛል አለ። በማጥቃት አውትፑቱ ላይ ይሁን በክሮሶቹ ላይ ይሁን ኦቨርላፕ በሚያደርግበት ድግግሞሽ ይሁን እዚህ ቦታ ላይ መዛል አለ። ይሄ በተለይ በተጠናቀቀው የውድድር ዘመን በሚገባ ታይቷል። ባለፉት ጥቂት ዓመታትም ምልክቶቹ ነበሩ። ይሄኛው ተጫዋች የሚመጣው ተጫዋች እስካሁን ድረስ አንደኛው እንግዲህ ቤስት ኳሊቲ አቬላቢሊቲ ምናምን ይላሉ እንላለን ብዙ ጊዜ አይጎዳም። ቢያንስ ሁለት ሲዝን ብቻ ቢሆንም የተጫወተው በተጠናቀቀው የውድድር ዘመን ግብ ጠባቂዎች ያልሆኑ አውትፊልድ የሚባሉት ሌሎቹ ተጫዋቾች ስድስት ተጫዋቾች ብቻ ናቸው እያንዳንዷን ጨዋታ የተጫወቱ የጀመሩ ማለት ነው፣ ከመነሻው ጀምሮ 38ቱንም ጨዋታዎች በፕሪሚየር ሊግ የጀመሩ ስድስት ተጫዋቾች ብቻ ነው ያሉት። ከእነሱ አንደኛው ነው እንግዲህ አሁን ትሬንት እያጣቸው ያሉ አንዳንድ በፊት የነበሩት አሁን ግን በእድሜው ምክንያት ያጣቸው አንዳንድ ኳሊቲዎች ይሄኛው ተጫዋች አለው። አንደኛው ኦቨርላፕ የማድረግ ችሎታ ነው። በፕሪምየር ሊክ የትኛውም ተጫዋች በላይ ኦቨርላፕ አድርጓል፣ ሁለት መቶ አስራ ሶስት ጊዜ። ግን እሱ ብቻ ሳይሆን ለምሳሌ አንዳንዶቹ አሰልጣኞች ትሬንት ችሎታው ምንድን ነው፣ ኦቨርላፕ ማድረግ ይችላል፣ አንደርላፕ ማድረግ ይችላል፣ ወደ ሴንትራል ቦታዎች ላይ መግባት ይችላል፣ በውጭም በኩል መሮጥ ይችላል። አሁን የማይገመት ለመከላከል የሚያስቸግር የሚያደርገው የአጫዋቱ ቫራይቲ ነው። ሚሎስ ኬርኬዝ በጣም ጎበዝ ኦቨርላፕ የሚያደረግ ተጫዋች ነው። በፕሪሚየር ሊግ የሱን ያህል የኦቨርላፒንግ ሩጫዎች ያደረገ ተጫዋች የለም። የአንደርላፒንግ ሩጫዎችም በማድረግ የእሱን ያህል የአንደርላፒንግ ሩጫዎች ያደረገ ተጫዋች የለም። ለምሳሌ እንበል ሊቨርፑል በግራ መስመር ተጫዋች ላይ፣ በግራ ክንፍ ግን በሀፍ ስፔስ የሚጫወት ተጫዋች፣ ወደ ውስጥ ገባ ብሎ የሚጫወት ተጫዋች አድርጎ ፍሎሪያን ቪትስን ይጠቀማል ቢባል ይሄ ተጫዋች ንጹ የክንፍ ተጫዋች ስላልሆነ የሜዳ ስፋት የሚሰጣቸው የተጋጣሚ ቡድን የሚለጥጥ የሚዘረዝረው የመስመር ተከላካዩ መሆን አለበት ማለት ነው እና ፍሎሪያን ቪትስን እዛ ቦታ የቱ ጋር እንደሚጠቀሙበት ስላላወቅን ናቹራል ቦታው የሚመስለው ከአጥቂው ጀርባ ያለው ወይም ዞቦዝ ላይ የሚጫወትበት ቦታ ግን አሰልጣኝ በትክክል የትኛው ቦታ ላይ ሊጠቀሙበት እንደፈለጉ ውድድሩ ሲጀመር የምናውቀው። እሱን እዛ ቦታ ላይ መጠቀም ከፈለጉ ኦቨርላፕ የሚያደርግ እና ዊድዝ የሚሰጥ ተጫዋሽ ያስፈልጋቸዋል። ምክንያቱም ንጹህ የክንፍ ተጫዋሽ አይኖርም ማለት ነው። ያንን ዊድዝ የሚሰጣቸው ሚሎስ ኬርኬዝ ይሆናል። ያለማቋረጥ ያንን ኮሪደር ላይታች እያለ መጫወት የሚችል ተጫዋች ስለሆነ፣ ግን ለምሳሌ እዚያ ቦታ ላይ ዲያዝ ወይ ጋክፖን ይጠቀማሉ ካልን ሁለቱም ንጹህ የክንፍ ተጫዋቾች ናቸው። ምንም እንኳ ኢንቨርት የሚያደርጉ ቢሆንም ግን እንደ ፍሎሪያን ቪትስ የሀፍ ስፔስ ተጫዋቾች አይደሉም። ስለዚህ አንደር ላፕ የሚያደርግ እና ሁሌም የቁጥር ኦቨርሎድ የሚሰጥ ሁለት ላይ ነው የሶስት ለሁለት ማድረግ ሲፈልጉ ለዛ የሚሆን በሴንትራል ቦታዎች መጫወት የሚችል ተጫዋች ያስፈልጋቸዋል። ያንንም ሚና ማድረግ ይችላል። አንደርላፕ ማድረግ፣ በሴንትራል ቦታዎች ላይ መጫወት ይችላል። አንደርላፕን በማድረግ በፕሪሚየር ሊግ አንደኛ ነው። ሁለት በጣም ኢንትረስቲንግ ችሎታዎች ናቸው። ሌላኛው ክሮስ ማድረግ ነው። አንደኛው የሮበርትሰን ችሎታ በጣም የተዋጣለት ክሮሰር መሆኑ ነው። እንደ ትሬንትም ባይሆን፣ ትሬንት ብዙ ሬንጆች ስላሉት አጭርም፣ ረጅምም፣ ዲያጎናልም ምናም ብዙ ፓሶች ማቀበል ክሮስ ፊልድም ምንም፣ ሁሉንም ኳሶች ማቀበል ይችላል። ግን በጣም ጥሩ ክሮሰርም ነው። ይሄኛው በጣም ጥሩ ክሮሰር ነው። በዚህ ውድድር ዘመን ከክሮሶች ከየትኛውም ተጫዋች በላይ ብዙ የጎል እድል የፈጠረው ሚሎስ ኬርኬዝ ነው። ስለዚህ ልክ እንደ ፕራይም ምርጥ በቃሱ ላይ ሮበርትሰን እንደነበረበት ዘመን ብዙ ክሮስ ማድረግ ይችላል ብዙ አሲስቶችም ይሰጣል ለግራፉ ልባ ከአምስት አሲስት ብዙ ነው። በእርግጥ ሮበርትሰን ራሱ የሆነ ጊዜ 12 አሲስት ላይ ደርሶ ስለነበረ 2019 20 ያንንም ያህል ባይሆን በተለይ ማጥቃቱ በዚህ ዓመት በጣም ተሻሽሏል። ባለፈው ዓመት አንድ አሲስት ብቻ ነው የነበረው 2223 2324 ሲዝን ላይ አሁን በተጠናቀቀው የወረደ ዘመን ግን አምስት እነዚህ ላይ ደግሞ ሁለት ተጨማሪ ጎሎች አስቆጥሯል። ሰባት የጎል ተሳትፎ ለግራ ፉልባክ ትልቅ ቁጥር ነው። የሚነካቸው ኳሶች፣ የሚያቀብላቸው ፓሶች፣ ክሮስ የሚያደርግበት መጠንም በጣም ከፍ ያለ ነው። ከሁሉ በላይ ግን በአስር ዓመት ያነሰ ነው በእድሜ የወደፊቱ የሊቨርፑል አስር ቁጥር ነው። የሊቨርፑል የወደፊቱ የግራ መስመር ተከላካይ ነው እና ደግሞ ቦርንመዝ ምናልባት አንቷን ሰሜኙም ብዙ የአንድ ለአንድ አጋጣሚ ለመፍጠር በማሰብ ሊሆን ይችላል። ኦቨርሎድ የሚያደርገው በግራ በኩል ስለዚህ፣ አብዛኛው የቦርንመዝ መዝ የማጥቃት ቦታ አደገኛው ቦታ ኬርኬዝ የሚጫወት ከየትኛውም የፕሪሚየር ሊግ ቡድን በላይ ግራውን ይጠቀሙ የነበረው ቦርን መዝ ምክንያቱም አስተማማኝ ተጫዋች አላቸው። ሳይደክም ላይታች እያለመጫወት መጫወት የሚችል ተጫዋች እና ደግሞ በደንብ ያውቁታል። ወደ ቦርን መዝ ያመጡት ሰው ናቸው ሪቻርድ ሂዩዝ። አሁን ደግሞ ከአዜ አልክማር ማለት ነው ወደ ሊቨርፑል ሊወስዱት ይችላሉ በጣም አትሌቲክ ነው በጣም ብዙ ስፕሪንት ያደርጋል ወጣት ነው አይጎዳም እና የትኛውም እድሜው ሀያ አንድ አመት እና ከዛ በታች ከሆነ ተጫዋች በላይ ብዙ ደቂቃ የተጫወተው ተከላካይ እሱ ነው ብዙ የማጥቃት ፍቃድ ነበረው እዛ በነበረበት ጊዜ በቀኝም በግራም በኩል አሁን እንግዲህ ሁለቱም ማጥቃት የሚወዱ ፉልባኮች ስለሆነ ያመጡት አሲሜትሪካሊ ነው ሲሜትሪካሊ ነው የሚጠቀሙት፣ የሚለው በጣም ወሳኝ ነው። አንደኛው ሲያጠቃ አንደኛው ስታቲክ መሆን ስላለበት እንዴት ነው ያንን ባላንስ የሚያደርጉት የሚለውን እናያለን። በፕሪሚየር ሊግ አራተኛው ብዙ ስፕሪንት ያደረገው ተጫዋች ነው። ይህንን ተጫዋች በቅርብ ቀናት የሚያስፈርሙት ይመስላል። የሊቨርፑል ዝውውሮች በጊዜ እና በጣም ኢንትረስቲንግ ዝውውሮችን ነው እያደረጉ ያሉት።